ፈለግሽ፣ ሳይዝ አላቸው እነዚህ ሴራሚክ ብረት ድስቶች። ይሄኛው ብቻውን በእንደዚህ ከፈለግሽ እስከ 8500 ብር ድረስ አለው። ሌላ ምን አለው አብሮት፣ የሽንኩርት ኖርማል ጁስ መፍጫ፣ አነስተኛ የልጆች መፍጫ አክሰሰሪ ያለው ደግሞ እስከ 11800 ብር ድረስ አለ። አንድ አይዙም ሁለተኛ ከጤና አንጻር አይላላጡ። ዝርግ ሳህኖች ከ150 ብር ጀምሮ እስከ 250 ሰላም እንደምናላችሁ የማራኪ ቤተሰቦች፣ በዛሬ ፕሮግራማችን ዘመናዊ የሆኑ የወጥ ቤት እቃዎችን ከዋጋቸው ጋር ልናሳያችሁ ነው። ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ እንድታደርጉ ጋብዛለሁ። ከፕሮግራሙ ጋር ቤተልሔም ነኝ። አብራችሁን ጉቡ ሰላም ነሽ። እንኳን ደህና መጣችሁ። እናመሰግናለን። ዛሬ ተመልካቾች፣ ወዴት ነው የመጣ ነው የተገኛችሁት? እንግዲህ በሄመራን ኤሌክትሮኒክስ አጎና ብራንች በሚገኘው የተለያዩ የቤት እቃዎች አሉ። እንዲሁም አሁን ላይ ሰው ቶሎ የሚፈልጋቸውና የሚጠቀማቸው የጁሰሮች የሽንኩርቶች፣ እንዲሁም የተለያዩ ብረት ድስቶች አሉ። እነሱን አስጎበኝሻለሁ። ደስ ይለኛል። መልካም። እንግዲህ ብዙ መፍጫዎች እየታዩ ነው እና እስኪ አይነታቸው እንዲያቀባበል እናያለን። እሺ እንግዲህ ለፊት ካለው ልንገርሽ፣ ይሄ ሮሜ ይባላል። ያው በተለምዶ ሮሚ ጣሊ ይባላል፣ ግን የቻይና ምርት ነው። ግን ቆንጆ ጋ ነው። ከዚህም በታች አለን፣ ግን ጥሩ ብለሽ ሰው ይገለገልበታል የምንለው ሮሜ ነው። ይሄኛው አንድ ጁስ እና አንድ የቡና መፍጫ አብሮት ይኖራል። ቼ የቡና መፍጫ አብራት አለች። ይቻላል እጅ ውስጥ ጆባ ነች። አንድ ነጥብ አምስት ሊትር ይችላል። የቡና አለ እቺ ደግሞ የቡና መፍጫው ነች። ሁለት ሴት አለው አንድ የጁስና ውስጥ አንድ የቡና መፍጫ አለው። ይሄኛው ይህንን እኛ ጋር ይመጡ በ መቶ ብር ማግኘት ይችላል። አሁን ደግሞ ሌላ አይነት ብራንድ ላሳይሽ ቬስታ ይባላል ብራንዱ ከዱባይ የሚመጡ እቃዎች ናቸው። ያው የቻይና ብራንድ ይሁን እንጂ ቆንጆ ነው። አሁን ያለው ሞተሩ ኳሊቲ ጥሩ የሚባል ነው። ይሄም 1.5 ሊትር ነው። አብዛኞቹ ጆጎች በነገራችን ላይ አንድ ነጥብ አምስት ሊትር ነው ሌትር ነው አ የጁስ አለው ኤክስትራ የቡና መፍጫዎች አላቸው። አ የቡና መፍጫ አላት እንደምታያት፣ አ ቆንጆ ነች እቃውም፣ ሞተሯን ቆንጆ ሞተር ነው ያላቸው። እነዚህም ይሄኛውን እኛ ጋር ቢመጡ 4900 ብር ማግኘት ይችላሉ። እቃውም ቆንጆ ነው። አሁን ደግሞ ማሳየሽ ኬኑድ ይባላል። የእንግሊዝ ብራንድ ነው። እንዲሁም የቡናና የቅመሞቹ እሱ ጋር አሉት። እነዚህ ሶስት ሴት ናቸው። በብራንድም በኳሊቲ በተለምዶ ፊሊፕስ እንደምንለው ኳሊቲ ነው። ኬኑድ የእንግሊዝ ብራንድ ነው። ምንም አይነት አይፈቀፈቁም። ማቴሪያላቸው በጣም ንጹህ ነው፣ ቆንጆ ነው። ዋጋቸውም 9500 ብር አካባቢ ነው። የጁስ የቡና የቀመማ ነው። እሱ ጋር ደግሞ የምታየው በሌላ ብራንድ አለ አሁን ላይ ስሙ በተለያዩ እቃዎች ቆንጆ ብራንድ ነው። ሶኒፈር ይባላል። ይህም አንድ ነጥብ አምስት ነው። የጁስና የቡና ነው ያለው። በ4700 ብር ነው የሚገኘው እና ሞተሩም ቆንጆ ነው። ያው ከዚህ በታች ዋጋዎች አሉ። ግን አሁን ላይ ምንድ ነው ቶሎ ሰው እየተበላሸበት ስላስቸገረ በተሻለ መጠን በትንሽ ብር ለውጥ ግን ረጅም ጊዜ አገልግሎት እንዲያገኘው ያደርጋል። እቃውም ቆንጆ ብራንድ ነው። ይሄ 4700 ብር ያገኛል። እኛ ጋር ቢመጡ አሁንም፣ አሳየሽ ደግሞ እንግዲህ ብዙ ሰው የተለመደ መፍጫ ነው፣ ሽንኩርት መፍጫ ነው። ማብራት ሲጠፋ ማንዋልም አብሮት አለው እና የተለያዩ የእንቁላል መምቻ አክሰሰሪዎች አሉት። አነስ የሚሉ ይሄኛው በ2900 ብር ማግኘት ይችላሉ። እንግዲህ አሁን ደግሞ ትንሽ የተለየ ይሄኛው፣ ስቴንለስ ስቲል ነው ብረት ነው። ይህም ልክ እንደዛኛው ማብራት ሲጠፋ በእጅሽ ወይም በማንዋል መጠቀም ትችይበት ነው። ተጨማሪ ምላጭ አለው፣ እንዲሁም መጠራረጊ ያለው ይሄ እንዳልኩሽ የእንቁላል መምቻ ነው። አሁን ብዙ ጊዜ ደግሞ እየሰራሽ ማብራት ቢጠፋ አትቸገሪ፣ እችኛዋ የማንዋል መፍጫ አብራታለች። ይሄኛው በ3700 ብር ነው። ይሄኛውን የሚያገኙት የሚያገኘው ይሄ ሳይዙ ትንሽ ተለቅ ያለ ነው። ከዚህ ሳይዝ አነስ የሚል እስከ 3200 ብር ድረስ ማግኘት ትችላለች። በእነዚህ ምርቶች ማለት ነው። አሁን ደግሞ ማሳያሽ፣ እቺ ቅርብ ጊዜ የመጣች ነች። ያ ሽንኩርት እየፈጨ በመሀል የግድ መክፈት አይጠበቅብሽም በላዩ ላይ መጨመር ብትፈልጊ መጨመር ትችላለሽ። ያው ጎመንም የተለያዩ ነገሮች ስለሚፈጭ አዎ፣ የተለያዩ አትክልቶችን መፍጨት ይችላል። ቅርብ ጊዜ የመጣች ነች። ይችኛው ይህኛውም በ4300 ብር ማግኘት ይችላል። በእነዚህ 3800 ብር ብዬሻለሁ። አነስ ያለ ደግሞ እስከ 3300 ብር አለው። ሁለት ሌትር ደግሞ በአይነቱ ላይ የት ይላል። ምንድነው የሚሰራው? እንግዲህ እነዚህ እስካሁን የሽንኩርትና የጁስ ለየብቻ ሳይቸሻለሁ። ይሄ ደግሞ ሁለቱን አንድ ላይ የያዘ ነው። ሽንኩርትም ጁስን መፍጨት ይችላል። እንዲሁም የተለያዩ ነገሮች ደግሞ ስላይስ ማረጊያዎች፣ መቀየሪያዎች አሉት። ሊጥ ማብካት ትንሽ ለኬክ አነስ ያሉ ለቤት ውስጥ መጠቀም ትችላለች። ይሄም በቆንጆ ብራንድ በኬኑድ ምርት ነው። አዎ ይሄኛው ወደ 23500 ብር ነው። አሁን ደግሞ ማሳይሽ፣ ብዙ ጊዜ በተለምዶ ሀገራችንም ፊሊፕስ ያው የጥሩ እቃ ስም ነው። እቃው ረጅም ዓመት በማገልገል ይታወቃል። ይሄ ደግሞ ከፊሊፕስ የሽንኩርት መፍጫዎች እንዲሁም ፉድ ፕሮሰሰር ተብሎ የሚጠራው ነው። በጣም ትልቁ ነው። የመጨረሻው ሳይዝ ነው። ሙሉ የተሟላ እቃዎች አሉት። ብዙ ይሄ ሶስት ነጥብ አምስት ሊትር የሽንኩርት መፍጫ አለው። አንድ ነጥብ አምስት ሊትር የጁስ መፍጫ አለው። እንደዚሁም ደግሞ አሁን ላይ እየተጠቀምናቸው ያለው ኤክስትራክተር አለው። ጁሱን ለብቻ አሰሩን ለብቻ የሚለይ ማለት ነው። እንደዚሁም ካሮት፣ አፕል፣ አናናስ ከጤና ጋር በተያያዘ ልጣቹን ለብቻ ጭማቂውን ለብቻ መለየት የሚችል አለው እዚህ ጋር እንደምታያቸው ደግሞ ወደ ስድስት አይነት ስላይስ ማድረግ ያለው የእንቁላል መምቻ ያለው ሊጥ ማብኩያ ትቻያለሽ። ስ ይሄ ሙሉን ማለት ይቻላል ሙሉ ፉድ ፕሮሰሰር ነው። ይሄ ካለ ሁሉንም ያካ እስካሁን ካየናቸው ሙሉን ያም ሙሉን ያሟላ በአንድ የያዘ ነው። ያው ፊሊፕስ ነው ብራንዱ። ጁሰር ስፈጪ በበረዶ መፍጨት ይችላል፣ ጉልበቱ አለው። አይስክረሽ ላዩ ላይ እንደምታዩ ላዩ ላይ በበረዶ መፍጨት ትቻያለሽ እንደዚህ እንግዲህ የዚህ ዋጋ ሙሉን ያጠቃለለ 49 ሺህ ብር ነው። የዚህ ዘር የዚህ ዘር የተለያዩ መፍጮች አሉ፣ አሳይሻለሁ እነሱ። ይህን እንግዲህ ቅድም ከፊሊፕስ ጋር ሙሉን አሳይችሻለሁ። ይሄ ደግሞ ብቻውን የሆነ አሰሩን መለያ ነው። ካሮት፣ አፕል፣ አናናስ እንዲሁም ቬጅቴብሎች አንዳንዴ በህክምና የሚታዘዙ ጭማቂውን ለብቻ ልጣጩን ደግሞ ለብቻ ያወጣል። ልጣጩን እዚህ ቋት ውስጥ ነው የሚከትልሽ። ጁሰሩን ደግሞ ለብቻ እዚሽ ጋር ካፕ አላት የራሱ አካፓላት እዛ ላይ ያደርግልሻል። ይህኛው ብቻውን በእንደዚህ ከፈለግሽ እስከ 8500 ብር ድረስ አለ። ሌላ አለው አብሮት ደግሞ ሙሉ ሁለት አይነት ነው ያለው። ይሄ አብሮት የሽንኩርት ኖርማል፣ ጁስ መፍጫ፣ አነስተኛ የልጆች መፍጫ ሙሉ ሴት ተደምሞ አለ። ቀደም ብለን እንዳየ ነው የዛን ያህል ብዛትም ባይሆን አክሰሰሪ ያለው ደግሞ እስከ 11800 ብር ድረስ አለ። አዎ አሁን ደግሞ ሌላ ማሳይሽ። እሺ አሰሯን ብቻ ምንም ነገር የላትም። ይሄኛው በዚህ ጋር ይቀዳልሻል። በዚህ ዛ ደግሞ ልጣጮቹን ያስወገድልሻል። ከላይ ነው የምትሰጪው። ይሄኛው መቁረጥ አይጠበቅብሽም። ሙሉን አ ራሱ ይቆራርጣል። ከነ ልጣጩ መጠቀም ትችያለሽ። በቃ የታጠቡ እንትኖችን ማስገባት ብቻ ነው እዚህ ላይ አ እዚህ የታጠቡትን ብቻ ነው የምትከችበት፣ እራሱ እየቆራረጠ እየላጠ እንትን ይልሻል። በሶስት መቶቱ እስከ ዘጠኝ ሺ ብር ድረስ አለን። በስምንት መቶት ደግሞ ስትፈልግ ይሄኛው እስከ 13 ሺ ሁለት መቶ ብር ድረስ አለን። ይህም እንደዚህ እንደዋታቸው ዋጋቸውም ከፍም ዝቅም ማለት ይችላል። የተለያዩ ብራንዶችም አሉት። በዚህ በጣም ጥሩ እንግዲህ ጥሩ ማብራሪያ እያለን እንግዲህ ቀጥሎ ማሳይሽ ደግሞ ወደ ብረት ድስቶች አሁን ደሞ ቅድም እንግዲህ ሽንኩርቱን አይተን መተናል። ወደ ብረት ድስቶቹ አሁን ላይ ተፈላጊ ሆኖት እንዲሁም ደሞ አይማይዙ የሴራሚክ ብረት ድስቶች ናቸው። ተሰለ ሲሊንደር ላይ እንዲሁም ኤሌክትሪክ ምድጃ ላይ መጣር ይችላልሽ። ይይዛሉ ብለሽ አትሰጊም አሁን ላይ ህብረተሰቡ በደንብ ተጠቃሚ ያለውም ሴራሚክ ብረት ድስቶች ናቸው በእነዚህ ባለ አምስት አለው ባለ አራት አለው እንዲሁም ደግሞ ባለ ስድስትም አላቸው ፈለግሽ ሳይዝ አላቸው እነዚህ ሴራሚክ ብረት ድስቶች ይሄ ብረት ድስቶች ባለ አምስቱ ሴት 13,800 ብር ድረስ አለ በሲንግል ይሸጣል። አሁን ልበል ይሄንን ለማቅረቢያነት መግዛት ፈልግ በሲንግል ውስደዋል። እኛ ጋር አሁን ብዙ ጊዜ አይበተንም የተለያየ ቦታ እዚህ ግን ያው ፍላጎት ኖሮ የተለያዩ ከስተመሮችም ስላሉ በትነንም እንሸጥላቸዋለን። ሁለተኛ እቃችን ሁለተኛ ማሳየሽ ደግሞ የሴራሚክ ብረት ድስት ነው። ባለሰባት ሴት ነው፣ መጥበሻ አለው። እንደዚሁም ቺ ተለመዶ መጥበሻ ነች። አዎ መጥበሻ ነች። ምግብ ማቅረቢያ መሆን ትችላለች። ከሱ ላይ ደግሞ ብዙ ጊዜ ሴራሚክ እንትኖች ውስጥ ብዙ አይገኝም። እነዚህ ለልጆች ለቤት ውስጥ የተለያዩ ስጋዎች የዶሮ እንትኖች ማብሰያም መጥበሻ ናቸው። የግድ እነዚህን ስጠብሽ መገልበጥ አይጠበቅብሽም። ራሱ ነው በሁለቱም ሳይድ መገልበጥ ይችላል። ፕሮግራም ኖሮሽ ሴራሚክ ነው፣ ሁለቱም ሴራሚክ ነው። ፕሮግራም ካለሽ ደግሞ አውጥተሽ ለየብቻ መጠቀም ትችያለሽ። ሁለትም መሆን ይችላሉ፣ በአንድም ደግሞ ሳት ገለባ ብጬ በራሱ ማብሰል ይችላል። ሴት ይሄ ሰባቱ የምታዩ አንድ ሴት ናቸው። በነዚህ በሴራሚክ በዚህኛው ምናልባት በደንብ አድርጎ ያው ሽንኩርትን በዛ ስለሚል አንድ ዶሮ በደንብ ይሰራላቸዋል። ይሰራኛው በነዚህ ከፍ ያለ ከፈለሽ ቅድም እንዳልሽው በፍሬ ሁለትም ሶስትም ዶሮ የሚሰሩት አሉን፣ አሉ እጅ ላይ አሉ። እሺ ዋጋቸው ነገር በሰባቱ ሴት እና ይሄ ሰባት ሴቱ 18500 ብር ነው የሚሸጠው። ይሄ ሙሉ ሴቱ ማለት ነው፣ ባለ ሰባቱ። እንዲሁም ደግሞ በፍሬ ሁለትም ሶስትም ዶሮ የሚሰሩት ሁለት የሚሰራው 6500 ብር ድረስ፣ ሶስት ዶሮ የሚሰራው ደግሞ እስከ 7900 ብር ድረስ ይገኛሉ። አሁን ከዚህ ውጭ ደግሞ ማሳይሽ ብረት ድስቶቹ ነው ግን በኤሌክትሪክ የሚሰሩ ናቸው። እነዚህ ስቲመር ናቸው። በስቲም ወይም ደግሞ በተለምዶ ፕሬሸር ኩከር የሚባሉ ብረት ድስቶች ናቸው። ከቦታበት ምድጃ መጠቀም ለማይፈልጉ ሰው ኖርማል ማንኛውንም ወጥ ምግብ ማብሰል ይችላል። በኤሌክትሪክ ነው። አንችን አይጠብቅም። ሰዓት ከሞላሹ እራሱ ማጥፋት ይችላል። የስቲም ፕሬር ኩከሮች ናቸው። የተለያዩ አትክልቶችን መስራት ትችላለች ወጥም በደንብ ማብሰል ይችላል። እንደምታየው ዲጂታል ነው። እራሱ ያመጣልሻል ሲጨርስ እራሱ ማጥፋት ይችላል። እዚህ ጋር መቆጣጠሪያም አለው የምትሰጪው የምታበስ ይሆንም ስጋ ስታበስ ራይስም የፈለግሽውን ማብሰያ ብረት ድስት ነው። የኤሌክትሪክ ብረት ድስት ነው። ይሄ ስድስት ሌትር ነው። 12500 ብር ነው የሱ ዘሮ ነው። እንግዲህ ይሄም ብረት ድስት ነው ተመሳሳይ ናቸው። ያው ይሄ በሴራሚክ ታይፖ አድርገው ያመጡት ነው ታይፖ ግን ተመሳሳይ ናቸው። ጉዳት እንዳይደርስ የብዙ ጊዜ በዚህ ፕሬሸር ኩከር ጥንቃቄው እንዳወረድሽ መክፈት የለብሽ አብሮደሽ ሲጨርሽ እች ትነቀላለች። እች ማለት ማስተንፈሻ ነች። እሱ ደግሞ አብስሎ ሲጨርስ እዚህ ጋር የምታያት ቀይ ምልክት ትንፋሽ ይሰጣል። ያኔ ከጣድሽ በላይ ማውረድ ትችያለሽ። እች ነቅለሽ ቢያንስ ከ30 ሰከንድ እስከ አንድ ደቂቃ ጠብቂዋለሽ። ከዛ መክፈት ይቻላል። ይሄ 5500 ብር ነው። ይሄ በሴራሚክ አነስተኛዋ ነች። 4900 ብር ነው። በዚህ እስከ 7000 ብር ድረስ ሳይዛቸው ከፍ እያለ ይሄዳል። በዚህኛው 5500 ነው። ይሄ ሆኖ ደግሞ በዚህ ሳይዝ ከሆነ በ4500 ብር ታገኘዋለሽ። እንግዲህ በሴራሚክ ብረት ድስቶችን ካሻዮሽ አንጻር ሴራሚክ መጥበሻም ነው፣ እንደ ብረት ድስትም ያገለግላል። የተለያዩ ነገሮች ምግብ ማብሰያዎች መሆን ይችላል። ፒዛም ጥብሰ ጥብሶችን ይበልጥ ያቀርባል። አሁን ላይ ከጥብሱ ይልቅ ለፕሮግራም ለተለያየ ዝግጅት እዛው ላይም ሶኬቱን ሰክተሽ ማሞቅም ማብሰልም ትችላለች። ሆቹም በሚል በተለያዩ ብራንዶች አሉን። ይሄ ሳይዝም ልክ እንደ ዋጋው ሳይዛቸው የተለያየ ነው። ይህኛው ትልቅ የሚባለው ሳይዝ ነው የመጨረሻው ስምንት ሺ ስምንት መቶ ብር ነው። ለዚህኛው አነስ የሚላለው 7900 ብር አለው። በጣም ትንሹ የሚባለው የሴራሚኩ ያች የምታያት በ6800 ብር ትሸጣለች። እነዚህ ደግሞ ነንስቲክ ናቸው። አሁን ላይ ያው አንድ አይዙም፣ ሁለተኛ ከጤና አንጻር አይላላጡ። ብዙ ጊዜ ብትሺ በፕላስቲክ ካልሆነ ደግሞ በእንጨት ማማሰያ ብትጠቀሚ ይመከራል። መልካም። የዚህ ዋጋ ስንት ነው? እቺ ዋጋ 2200 ብር ነች። ማማሰያዎች አሉ፣ እነዚህ ለሴራሚኮችም አሁን ላይ ያሹን መጥበሻ ቢሆን የተለያዩ ማማሰያዎች ሙሉ ሴቷ ነች እቺ ሙሉ ሴቱ 2200 ብር ነው በጣም ጥሩ እሺ ወጥ ሰራላ ያቀደው ማቅረቢያ ሳህኖች አሉና እስኪ ዋጋቸውን በሬንጅ ንገረኝ ከስከ ይገኛል ባንተ ቤት የሚለው እሺ በተለመዱ በተለመዱ ባለ 3 አለ በሲንግል አለ እንደየ ብራንዳቸው ዋጋቸው የተለያዩ የወጥ ማውጫዎችም ማቅረቢያዎችም አሉ ከ3200 ብር ይጀምራል ባለ 3 የወጥ ማውጫዎች እንደዚሁም ደግሞ ብራንድ የሆኑ ትራሞንታና የሚባሉ ብዙ ጊዜ የፈረንሳይ ብራንዶችም አሉን እነሱ በፍሬ ከአራት ሺ አምስት መቶ ብር ጀምሮ ይኖሩናል። ማቅረቢያ ሳህኖች ናቸው፣ ታሞቂባቸዋለሽም እንደገናም ወጥ የሚቀርብባቸው ናቸው። እነሱ ከ ሶስት ሺ ሁለት መቶ ብር ጀምሮ አለ። እንጀራ ምንዘረጋበት ዝርግ ሳህኖች፣ ዝርግ ሳህኖች ከመቶ ሀምሳ ብር ጀምሮ እስከ ሁለት መቶ ሀምሳ ብር ድረስ እሱ ከስድስት ፍሬ ጀምሮ በሁሉም አይነቶች አሉ። መልካም እንግዲህ ስለሰጠን ሰፊ መብራሪያ በጣም አርገና እናመሰግናለን። በመጨረሻ ያለህበትን ቦታ ስ አንተ መቶ የት እንደሚያገኘ ቁምልን። እንግዲህ መታችሁ ስለጎበኛችሁን እናመሰግናለን። እኛ የምንገኘው በተለምዶ አጎና ሲኒማ ወይም ደግሞ ጎተራ ባለኬር ታወር ምድር ላይ እንገኛለን። እንዲሁም ደግሞ በስልክ አድራሻ ማግኘት ላይ የሚፈልጉ በ0911654342 ማግኘት ይችላሉ። በጣም እናመሰግናለን። እኔም በጣም አመሰግናለሁ። መልካም እናመሰግናለን። ክቡራትና ክቡራን ተመልካቾቻችን የዛሬ ፕሮግራማችን ይህንን ይመስል ነበር። አብራችሁን ስለ ቆያችሁ እናመሰግናለን። ከፕሮግራሙ ጋር በተለይ ማንን ሊያብራችሁ ቆይታ አረኩኝ። ቻናላችንን ሰብስክራይብ ማድረግ እንዳይረሳ። ሰናይ ጊዜ